ምትቀልለች ምንም ቀልድ አይደለም። ቤተሰቦች ግልጽ ጥያቄ ነው። በቃ ልታገባኝ ካልፈለግሽ እዚ ጋ አልፈልግም፣ ከፈለግሽ ደግሞ ፈልጋለሁ። እንዲያውም የትም ሄደ አልፈልግም። ሽማግሌዎቹ እየጠበቁ ነው። ኒካሚ አስበው፣ ሰዎች እየጠበቁ ነው። ሰዛይ ላገባች ነው ማለት ነው። አንተ አሁንም ቀልድ ላይ ነህ? የምን ቀልድ ጓደኛ ያለሽ ሌላ የፍቅር ጓደኛ አለሽ? የለኝም ሌላ ነገር ታገቢኛለሽ አታገቢኝ? ዛሬ ስለይሺ የአራቀኝ መንገድ ካተገቢ ጥሎብኝ መከራ ልቤ ላልችለው ምናለ ባይሰተኝ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ሰላም ሰላም ውድ ነው የኛ ፋሚሊዎች እንዴት ናችሁ? እኛ ያለን አልহামዱሊላ እንዴት ናችሁ? እኛ ዛሬ ተሞሽረናል ያው ቀኑ አይደለም ዛሬ ሰዓቱ ላረፍዶበታል። ሙሽራ እና ውድና የተከበራቸው እኛ ፋሚሊዎች እንዴት ናችሁ? እኛ ያለን አልሐምዱሊላ ዛሬ ደስ ብሎኛል። ለምን እንደሆነ አላውቅም። ስላችሁ ሙሽራ ይፈራል እኮ አንዳንዴ ይፈራል። እና በጣም ደስ ብሎኛል ስነግራችሁ ዛሬ ላገባ ነው። እንግዲህ ቤተሰቦች ማንም አያውቅም። ጓደኞቼም የሉም ያው ሚዜ ያልሆንም ብለውኛል። ማንም በቃ ሳልናገር አማከርኳቸው። ሚዜ አትሆንኝም አሉን፣ አለ አንደኛውም አንደኛውም ሂጅ ሚዜ አትሆንኝም፣ ዛሬ ላገባ እኔ በዚህ ፍጥነት ሚዜ ልሆን አልችልም አለኝ። ከዛ በኋላ ምሽራ የለችም ብቻዬ ማለት ነው፣ በቃ ብቻዬ። ዛሬ ራሴን በራሴ ቀኝ እጅ ማን ነው ግራጄ? ለቀኝ እጅ ቀለበት ያደረግነው ማለት ነው። እና ቤተሰቦች ዛሬ ልሞሸርላችሁ። እስከ ዛሬ እኔ ባይ ይዤ እስከ ዛሬ ሱፍ ለብሼ አላቅም በህይወቴ ማለት ነው። በህይወቴ ሱፍ ለብሼ አላቅም። ያው ማንም የለም እንግዲህ አንዳንድ የሚካፈሉ እንግዶች አሉ። ሙሽራዎች ነች መልስልኝ። ሙሽራይ ዛሬ ፈረንጅ ልሆን ብዬ እንደዚህ ነጭ በነጭ ለብሼ ብመጣ ሙሽራይን ይዞብኝ ሄደ እና ቤተሰቦች ዛሬ እንደዚህ እምር ድምቅ ብሎብኝ ሙሽራይን እየጠበኳት ነው ያለሁት። እሷ ቀርታለች፣ ቤተሰቤን አዋረድኩኝ። ሙሽራዋ ቀረች እና ብቻዬ እዚህ ጋር ከእናንተ ጋር እናንተ አትሆኑኝም? ማለት አጃቢ ምናምን የለም ፋሚሊ፣ ምንም አጃቢ ስለሌለ ምሽር፣ ማነው አጃቢ ምትሆኑኝ እናንተ ናችሁ። ያው አጃቢ ምትሆን ደግሞ ላይክ ሼር ሰብስክራይብ ስታደርጉ እናንተ አጃቢ ሆናችሁ ማለት ነው። ምንም አጃቢ አያስፈልግም። በቃ ብቻዬ ከካሜራማኑ ጋር ሰርገኛ ሆኜ ዛሬ ብቅ ብዬላችኋለሁ። እንግዲህ በዚህ ሰሞን የሰርግ እንትን በዝተዋል ማለት በዝቷል እና እኔስ ከማን አንሳለሁ እንዴ? ጓደኞቼ ከጓደኞቼ ለምን ምን እንትልበል እንትና አይደለም ብዬ ዛሬ እየመጥቼላችሁ አለሁ። ሙሽራዬ ንጂ ሙሽራዋ ግን ወደ ለመናገር አልመጣችም እ ቤተሰቦቼ አቁም ከፍቶኛል ማለት ቤተሰቦቼ ሞቅ ደመቅ አርገው አርዶ ምናምን አባር ቢደግሱልኝ ደስ ይለኛል። ግን ደሞ እነሱ አቁም ይህን ቪዲዮ የሚያዩት ከእናንተ ጋር ላይክ አርገው ነው የሚጀምረው። ማዘር ላይክ ታረጋለች፣ ያረጋ ቪዲዮን ትጀምራለች። አይደለም ምንም ነገር ምትላለች ችግር የለውም። ይሁን አንቺ እዛው ብቻ ቀቡትልኝ እና ያው ስቀልዳችሁ ነው። ሁሉም ነገር ይታወቃል። ፋሚሊ የሚያውቃል። ሁሉም ቤተሰቦቼ በሙሉ ያውቃሉ። እየጠበቁኝ ነው። እኔ ዛሬ ሙሽራዋን ከዚህ ይዣት ነው የሚሄደው። ሁሉም ያውቃል። ፋሚሊ ምናምን ተደግሷል ቤት ላይ አውቄ ነው። ማንም ማያቅም ያልኳችሁ ማያቁት ማን ነው፣ እምቢ ያሉት ሚዜዎቹ ብቻ ናቸው። በቃ ሚዜ አያስፈልግም። የመጀመሪያ ጊዜ ያለ ሚዜ ሙሽራ መጥቶላችኋል ማለት ነው እና ቤት ሙሽራዋን ይዤ ቤት ወስዳቸዋለሁ። ስለተደገሰ ስለ በጣም ሞቅ ሞቅ ተደርጎ ስለተደገሰ ቤት ወስዳቸዋለሁ። ያው ሲስተር ምናምን ነገር ወገቧን አሳስራ ምናምን ነገር ደግሳለች። ስለዚህ ሁሉም ማዘር ፋዘር፣ ሁሉም አለ ቤት ላይ እየጠበቁኝ ነው። እዛ ሄጄ ያለውን ነገር ማሳያቸው ይሆናል። ግን ሙሽራ ይዤ ነው የሚሄደው ከዚህ ሙሽ የሙሽራዋ ቤት እዚህ አካባቢ ስለሆነ ብቻ ነው። ምንም ሰርገኛ ምናምን የለም። እዛ ቤታቸው ይሄዳለሁ፣ ይዣት ወደ ቤታችን ይሄዳለሁ ማለት ነው ስለዚህ ቤተሰቦች እናንተ ተከትላችሁኝ ወደ ቤታችን እንሄዳለን ማለት ከሙሽራው ቤት አጅባችሁኝ እናንተ ወደ ቤት እንሄዳለን ማለት ነው። ዛሬ እንግዲህ እንደዚህ ሽብርቅ ብዬ አላማረብኝም፣ ግን ካሜራ አላማረብኝም። ሱፍ ለብሼ አላቅም፣ ባይዚ ሱፍ ምናም ለብሼ አላቅም። በህይወት የመጀመሪያ ነው ዛሬ። በመጀመሪያ ቀኔ እንደዚህ አምሮብኝ በማየት ደስ ብሎኝ እውነቱን ለመናገር፣ ምክንያቱም ሱፍ ለመልበስ ብዙ አጋጣሚዎች አልነበረኝም። ፕሮግራሞች ምናም ብዙም መካፈል አይነሱ አይደለምና ለዛ ሱፍ ለብሼ አላቅም ነበር። እሱ በመጀመሪያ ቀኔ እንደዚህ አምሮብኝ ግን ሙሽራ መሆኔ ያስደነግጣል። አንተ በቃ እኮ ባይዙ ቤተሰቦች ሙሽራ ማለት አገባታለሁ ከኔ ጋር ትኖር ማን ነው አብረን እኖራለን አብረን እናደር እሷ ቤት ታድራለች ተደራጅ እኔ ቤት አድራለሁ ማለት ነው። ዛሬ ቀልድ ይተውና ዛሬ ሙሽራ ነኝ። ሚዜ የለም ምን የለም ማንም የለም። ዛሬ ሞቅ ደመቅ ባለ ሁኔታ ከሙሽራዬ ጋር ሰርግ እናካሄዳለን፣ ኒካ እናስራለን። እሷ እሺ ትለኛለች። በደንብ ነው እሺ የምትል እኔን የመሰለ ሰው አግኝታ በደንብ እሺ ትለኛለች። ጠይቃታለሁ። አግቢ ነው ምላት። እሺ ትለኛ እንደዚህ ዘንጪ እንደዚህ አምሮብኝ። እምቢ ብትል አንደኛ እናንተ አላችሁ። ሰውን አለማክበር ነው የሚሆነው። ቤተሰቦቻችን አለማክበር ነው የሚሆነው። እኔን እምቢ ማለት ማለት ነው። ስለዚህ ወዳም ባይሆን በግዷ እሺ ትላለች ማለት ነው። እናንተ እስከዛ ታስገዱኛላችሁ፣ በኮ በኮመንት ማለት ነው። አግቢው እሺ በይው ምናምን ትላላችሁ ማለት ነው። ለዛ ዛሬ እሷ እንትና አትልም፣ ባይዚ ዛሬ እንደምንጋባ አታውቅም። እንደምንጋባ ስለማታውቅም ብቻ ፏ ብለሽ ነይ ነው ያልኳት። ስለዚህ እኔ እድሌን ልሞከር ነው፣ እንጋባ እላታለሁ። እሺ ካለች እገባታለሁ ማለት ነው። በዛው እድሌ ልሞከር ብዬ፣ ምክንያቱም እንቢ እንደማትለኝ 100% እርግጠኛ ስለሆንኩ እንደዚህ በኮንፊደንስ ዛሬ ላገባት የመጣሁት ማለት ነው። እና ዛሬ እድሌን ሞክሬ ከተሳካልኝ ምናልባት እሺ ካለችኝ ትለኛለች እኮ ግን እሺ ካለችኝ፣ ሰፕራይዝ አላችሁ። እምቢ ካለችኝ ደግሞ አትልም፣ ግን ሜይ ቢ ብትል እንኳን በራሴ አፍሬ። አይ እንደዛ ሳይሆን እምቢ አትለኝም። በቃ ተውት። እውነቱን ለመናገር እምቢ አትለኝም። ያው እስካሁን የቀለድ ነው፣ ይበቃል። ዛሬ ኒካ ላስር ነው ላገባ ነው ልሞሸር ነው ቤተሰቦችን ለወቅ ለማድረግ ላደር ላሳይ ነው። ስለዚህ አሁን ሙሽራዬን እየጠበቅ ኳት ነው ያለሁት ብቻዬ። እደውላትና ትመጣለች ከዛ በኋላ የሰርጉን ፕሮግራም ያለሁት እዚህ ያለሁት ስነ ታዩታላችሁ ማለት ነው። እናንተ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራ። በቃ ሌድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም፣ እኔ አልሄድም ከዛ ሰፈር እግሬ አይረግጥም። ሙሽራዬ መጣች ዛሬ፣ ሙሽራዬ መጣች። ትንሽ ደነጋግጧል። አንዴ ቤተሰብ አሳይልኝ እንዴ ሙሽራዬን አሳይልኝ። ሙሽራ ታወረደው ይባላ። ሙሽራ ይመታለች፣ ሙሽራ ይመታለች ማለት ነው። ሙሽራ እንደምታዩት ነው። እንደዚህ አምሮ ቀልድ ነው የሚቆመው ነው። በጣም አምሮባታል። እንደ በቀን እንደ ነገር ቋት ነው የለበሰችው አለባበሷ ከነ ጫማችን ድረስ ማቻ አርጋ ነው የመጣችው። ስለዚህ ይሄ ፍንጫ አለው ለዛ እሺ ልትለኝ እንደሆነ ግልጽ ነው። እና ከነ አለባበሷ ያስታውቃል። ስለዚህ ነጭ ስለሆነ ነው የምትለው። እና ቤተሰቦች ሙሽራዬ በጣም አምሮባታል። እንኳን ደህና እንኳን መጣሽ እንኳን ደህና መጣሽ። እኮ ፕሮግራም አለ ብለኛ አይጠራም እኮ ፕሮግራሙ ይጀምረዋል እኮ ኦልሬዲ። ስለዚህ መልሽልኛ ምሽራዬ፣ የኔ ምሽራ እንኳን ደህና መጣሽ። አንዋር፣ እየቀለድክ ነው ወይስ ምንድን ነው አንተ? ለካሜራው ነው። እንደዚህ ዓይነት ነገር አይቀለድም። ያው እንደምታዩት በጣም አምሮባታል ምሽራዬ፣ በጣም አምሮባታል። ጤነኛ አደለም። ምን እያልሽ ነው? ምን ነው እንደው ምን ማለት ነው? እምቢ ነይ ተይው። እንደዛ ተለፍቶ እንትን ተብሎ ትንሽ ወጣ ያደርጋል፣ ሄድ መለስ ያደርጋል። ምን እኮ በምክንያት ነው አንዋር፣ ኧረ በምክንያት ነው አሁን አትቀልድና፣ አረ ለማን ነው ምደውል? ቤት ነው እንዴ? ምን አስበሽ ነው? ቤት ነው ምደውል። ሄሎ፣ ወዬማ ተዘጋጅታለች? እኛ ጨርሰን እየመጣ ነው። ኒካ ምናም የሚያሳስቡት ሽማግሌዎች። በደንብ አዘጋጅተሻል አይደል? መጥቼ ማፈር የለብኝም። እሺ፣ በደንብ አዘጋጅ። ደግሞ ይብሉ ይብሉ፣ በደንብ ይብሉ። መብላት አለባቸው። በሞራል እንዲያካሂዱ ማለት ነው ፕሮግራሙ። አዎ፣ እንዴ እሷ በቃ አምሮባት ይሄው። እንዴ ሁለታችንም ሁለታችንም እንትን ብለን ሶፊ፣ ቆይ አው እኛ ተዘጋጅተናል፣ ደርሰናል። ኦሬዲ አሁን ደርሰናል። አረ ሚዜዎችና በደንብ ተዘጋጅቷል፣ ሁሉም አለ። አሁን ሁለታችን ብቻ ነን ያው ያለው ነገር፣ ወደፊት ነገር እያወራን ነው። አው አው እንዴ በቃ ቤት ያለው ነገር በደንብ ይዘጋጅ። አው በቃ በቃ ሁሉም ነገር ይዘጋጅ። ዛሬ ደስ ብሎኛል ማሚ ተዳርኩልሽ ተዳርኩልሽ፣ ሙሽራ ቤት ያለውን ፕሮግራም የሚለው እና ቤት ያለውን ነገር አልቋል። ሽማግሌዎች ሶፊ ተረጋጊ፣ ሶፊ ተረጋጊ ነው። ለምሳሌ ያዘጋጀው ሶፊ ተረጋጊ ለጋባት እንደሆነ ተናግሬያለሁ። ሶፊ እንደ እሺ ትይኛለሽ። የሙቀት ልብስ ነው ለብሼ የመጣሁት። ጧት ላይ ዝናብ ነበር። አሁን ስለዚህ ቤት መሄድ አለብኝ እኔ ለእንደዚህ ቃል እንደሆነ። መቼም ያንተ ወሬ በቃ አይጠገብም። እና ቤተሰቦች ያው እንደነገርኳችሁ ቤት ያለው ነገር አልቋል። ሁሉም ነገር ተጠናቋል። ምንጠብቀው የሚጠብቁት እኛን ነው። ባይዙ ያ ሙሽሮቹ እስኪ መጡ እየጠበቁ ነው። ቤት ያለው ነገር ምናምን ሁሉም አልቋል። ደስ ይላል። ወዳጅ ቤተሰብ ምናምን፣ ዘመድ ምናምን ተሰብስቦ እኔን እየጠበቀ ነው። የእኔን ወግ ማረግ ለማየት እየጠበቀ ነው ማለት ነው። በጣም ደስ ይላል። ይ ለዚህ ቀን በመድረሴ በጣም ማመስገን ያለብኝ ቤተሰቦች አሉ። ማመስገን ያለብኝ ቤተሰቦች አሉ። በመጀመሪያ ሙሽራዬን አመሰግናለሁ። ሁለተኛ ደግሞ ጓደኛዬ፣ ሙሽራዬ አመሰግናለሁ። ሁለተኛ ደግሞ ጓደኞችን አላመሰግንም። ሚዜ አልሆንም ብሏል። ማናቸውንም አላመሰግንም። ሚዜ ቢሆኑኝ ነበር የማመሰግነው። ስለዚህ ስለዚህ ዛሬ እናቴን፣ አባቴን፣ እህቴን፣ ወንድሜ፣ እህቴን እህቴን በጣም አመሰግናለሁ። ምንድነው የማደርገው ካሜራ መስክ የሆነ ሳር ነገር ምናምን ነገር፣ እና ቤተሰቦች ያው ሁሉም ነገር እንደነገርኳቸው ነው። ሶፊም እሺ ልትል አንድ ሁለት እያለች ነው። ያው ምሽራ ወጉ ነው። ባንዲ ምናልባት ቸኩዬ ይሆናል። ምንም ሳታቅ ሱፍ ለብሼ ምናምን ሁሉም ነገር እንደዚህ ሚዜ ሳላዘጋጅ አምጥቼ አግቢኝ ምሽራ ሁኚ ምናምን ማለት ይከብዳል። እሺ እሺ ልትል እንደሆነ ያስታውቅባታል። ከፊቱ ያስታውቅባታል። እሺ ልትል ነው። አፍራ ነው ካሜራማኑ እናንተ ምናምን ስላፈረች ነው። የምር በጣም ያስደበርከኝ ነው። ስሬስ ለምን ማለት የሆነ በቃ ይሄ ቀልድ ነገር አትቀልድ፣ ጥሩ አይደለም። እንደዚህ ቀልድ ነው እንዴ? መጋባት ቀልድ ነው እንዴ? በቃ አንተ እኮ ጓደኛዬ ነህ እኮ። አንድ ቀን ምን እንደዚህ አስቤ አላውቅም። ሰዎች ሁሉም ለምንድን ነው እንደዚህ አይነት ይደብራል? ነው እኮ በቃ ቆሲ አንዳንድ የሆነ ቁም ነገር ይኖርክ እኔ በቃ ጓደኛዬ የሆነ ቦታ ሊሄድ ነውና የደብረኛል የሆነ ቃ ገዝተን እንመጣለን ነጭ ልብስ ልበሽ ስትለኝ ነጭ ልብስ ለብሼ መጣሁኝ ፕሮግራም ቦታ ልንሄድ ነው ሶፊ ፕሮግራም ቦታ ወይ ማ እየመጣን ነው፣ እየመጣን ነው። ሁሉም ሽማግሌዎች ተዘጋጅተዋል፣ ተዘጋጅተዋል። በቃ ይሄ ማለት አየሽ፣ ተዘጋጅተዋል ሁሉም። እና በሁሉም ነገር በ በጥሩ ሁኔታ ይካሄዳ። ይኸው ሽማግሌዎቹም ኒካ የሚያስሩ ሰዎች ምናምን፣ በደንብ እኛ ደርሰናል። ያው ኦልሬዲ አሁን ሰፈር ደርሰናል። አሁን ሚዜዎቹ ተዘጋጅተዋል። ቅድም አልነገርኩሽም? ነገር ኩሽም እንዴ? አዎ፣ ቆይተናል ትንሽማ፣ ቆይተናል አዎ። በቃ ደርሰናል፣ አዎ ደርሰናል። ይሄው ደርሰናል። እዚህ ሰፈር ደርሰናል። ዛሬ የማት መኪና ነው ያለው የማት መኪና ዛሬ። አንተ ነገር እናት አባቶች ጋር ማለት ጨዋታ እኮ አይደለም። የሰው ልጅም ምናምን ማለት ነገር አይደለም። ጓደኛ የምትሄድበት ፕሮግራም ካለክ እንደ ሌላ የፍቅር ጓደኛ አለሽ? የለኝም። ሊኖረኝም እንዲኖረኝም አልፈልግም። በቃ ምን ማለት ነው? በቃ የላትም እንደ ፍቅረኛ የላትም። ምን ማለት ነው? ከዚህ በላይ ምን አይነት ማስረጃ እንዲመጣላችሁ ነው የምትፈልጉት? ቤተሰቦች፣ አኗሪው ልክ እኔ ላይ እንደዚህ አይነት ነገር አልፈልገም። አውቃለሁ እንደ አውቃለሁ። ጓደኛዬ ነሽ እኮ አሁን ፍቅረኛ የለሽም። ምን እኮ አንተ ከጓደኛዬ ነሽ። ጓደኛ ማለት ነው። ከዛ በኋላ ከጓደኛ በኋላ ነው በጣም ከባድ ጓደኛ። በጣም በጣም ጓደኛ እሚኮ ነው። አንተ ግን እንደዚህ አይነት ነሽ። በቃ ሆንኩኝ እንግዲህ ቁም ነገረኛ አይጠገም። አዎ ጓደኛ፣ ቁም ነገር ያለው ጓደኛ ሆኛለሁ ኦልሬዲ። ስለዚህ ምንም አይኖርም። አንተ በቃ ሁሌም ነው። አሁን አሁን እንግዲህ ተስማምታለች፣ ተስማምታለች ኦልሬዲ። በጣም ነው ያማረብን። ስለዚህ ውድና የተከበራችሁ ቤተሰቦቻችን፣ ቀለበት አልያዝኩም ግን የሰርግ ፕሮግራም ሊያካሂድ የመጀመሪያው ሰው ነኝ። አሁን ቀልዳ አታብዛም ስለዚህ ፕሮግራም እንሄዳለን። አይደለም ብሎ ነው የመጣው ቤት እየጠበቁን ነው። አሁን ሶፊ ቆይ ፕሮግራሙ ቦታ ቤት ነው ያለውና አሁን አንደርስም ትንሽ ሙሽራ ያረፍድ ነው ምን እና፣ ቤተሰቦች ዛሬ በጣም ትልቅ ቀን ነው። እስከ ዛሬ ተወልጄ እዚህ እስክደርስ ድረስ ድረስ እንደዚህ አይነት ትልቅ ቀን አጋጥሞኝም አቅም ዛሬ ለእኔ ትልቅ ቀን ነው። የተለየ ቀን ነው። ጓደኞቼ ይባላል ሙሽራ እንደዚህ አይሆንም። ዝም ብሎ ነው የሚለው። በቃ ዝም ቴንክዩ ቴንክዩ እና ምን እያለ ነው የሚውለው? አዎ አያችሁ አይደል እሺ፣ ብላለች ማለት እየመጡ ነው። ከውጭ ፈልገው ያሉት ነው ፕሮግራም ላይ ከምስቱ ጋር እሷን አላገባም እኔ አንቺን ነው የማገባው። ስለዚህ ቤተሰቦች አሁን ወደ ሰርጉ ቦታ አብረን እንሄዳለን ማለት ነው። እናንተም ግዴታ እኔን ሳገባ የእኔን ሰርግ ማየት ትፈልጋላችሁ። ስለዚህ ሰርጉ ቦታ አብረን ነው እምንሄደው። ቤተሰቦቻችን ጠብቁን። ዛሬ አንዋር ሰርግ ነው። አንዋርን እንግዲህ ሁላችንም ተሰባስበን የምንድን ነው ይሆናል። አዎ፣ ካንቺ ጋር ምናምን ብለሽ ብለሽ አሉ። አሁን ነጭ ልብስ ነው አንተ የለበስከው። ስለዚህ ሙሽራይቱ መልበስ ያለባት ነጭ ሳይሆን የሆነ እንትን እርሳስ ይከረን ነገር ምናምን ቢሆን ነጭ እኮ ነው። አይ፣ አንተ ጥቁር የሆነ ነገር ፋሽን ፋሽን አይደለም። አለማወቅ ከባድ ነው። በዚህ ዜና እና ቤተሰቦች ዛሬ እሺ፣ ሶፊያውን ቀልዱ ይቁም በቃ ወደ ሲሪየስ ነገር እንግባ። ሶፊ፣ በመጀመሪያ እዛ ሂጄ ቤተሰቦቼ ፊት እንግዳ ነገር እንዳይሆንብሽ፣ ስለዚህ እዚሁ ሽማግሌዎቹ እየጠበቁ ነው። ኒካ የሚያስሩ ሰዎች እየጠበቁ ነው። ዛሬ ላገባሽ ነው ማለት ነው። አንተ አሁንም ቀልድ ላይ ነህ። የምን ቀልድ? ዛሬ ኒካ። ቁም ነገር ይኑርህ። እኔ ሥራ ትቼ ነው የመጣሁት። ኒካ ላስርልሽ እፈልጋለሁ። መብትህ ነው። ጓደኛዬ የለሽም ማለት በቃ። እሺ ምን ማለት ነው? እኔ ምንም አሁን ፕሮግራም አለ ብለህ ነው አይደል የመጣሁ? ሄድ ወይስ? አሁን ብቻ መልሽልኝ፣ በቤተሰብ ፊት አሁን ከምንሄድበት ቦታ ትሄዳለህ አትሄድም? ምንድነው? ሁሌም ቀልድ የምትቀልደው ትፈልጊያለሽ? ምንም ቀልድ አይደለም። ቤተሰቦች፣ ጥያቄ ግልጽ ጥያቄ ነው። በቃ ልታገበኝ ካልፈለግሽ እዚህ ጋር አልፈልግም፣ ከፈለግሽ ደግሞ እፈልጋለሁ። በቃ እንደውም ቤትም ሄድ አልፈልግም። ቤትም ሄድ አልፈልግም። አሁን በእንደዚህ አይነት ለምን ሄዳለሁ? ሌላ ፕሮግራም አለ አይደለ? ሶፊ፣ ጥያቄ እየጠየቅሽ እኮ ነው። ሶፊ አይዘጋውም። እየጠበቁ እኮ ነው ቤተሰቦች፣ ራሱ እየጠበቁ ነው ያንቺ፣ ማለት ነው ውሃ ጠምቶኛል፣ ደርቅ ያለው እኔም ደርቅ ያለው። በዛ ላይ እኔ የሙቀት ልብስ ነው ዝናብ ዝዘነበ ስለነበረ የሙቀት ልብስ ነው ለብሼ የመጣሁት። በጣም እየሞቀኝ ነው እኮ አሁን። ጥያቄ ግልጽ አድርጊልኝ። ልብስ ነው ነው ያው እዘጋገብክብኝ ነው። ስለዚህ አታገቢኝም ማለት ነው። ለምን አይቀርጽም? ቤተሰቦች እየጠበቁች ነው ሶፊ አታገቢኝም? ታገቢኛለሽ? ያት ይቻላል። አልፈልግም እሷን እሷን አልፈልግም እሷን ማግባት አልፈልግም። ምን ማለት ነው? እሺ አሁን እሺ አትይኝም? ይኸውልህ አንዋር በቃ አሁን እኔ ልሄድ ነው ቸኩያለሁ። ትሄዳለህ አትሄድም? ሶፊ ግርጽ ጥያቄ ልጠይቅሽ፣ አሁን እኔን ታገቢኛለሽ ወይስ አታገቢኝም ማለት ፈልግም? ንገሪኝ፣ ታገቢኛለሽ አታገቢኝም? ቤተሰቦች አረ

እስከ ዛሬ እስከ ዛሬ እንደዚህ አይነት ፕራንክ ማን እየሰራሽ? አሁንም ዛሬ ፕራንክ ነው። አይደለም እንዴ ይሄ ፕራንክ ነው፣ ይሄ ሰርግ ነው። እሺ ማን ነው እንደዚህ አይነት ፕራንክ የሰራሽ? የዛሬው ፕራንክ ነው የመጀመሪያው። እንደዚህ በሰርግ ፕራንክ የሰራሁ ሰው ነኝ። እና ቤተሰቦች ዛሬ ሶፊያን አገባዋት ማለት ነው፣ አግብቻታለሁ። እንደዚህ አትኝ ሶፊ፣ እንዴ አትኝ እንደዚህ እና ዛሬ ምርጥ ፕራንክ ሰርቻለሁ ማለት ነው። ይሄ ፕራንክ ይሄ ፕራንክ አይዲያ ያመጣሁት እኔ ነኝ። አንድ ጓደኛ ያግዞኛል ስሙን አልገልጽም እና ሶፊ፣ በመጀመሪያ ይቅርታ ስላስ ጨነቀሽ። አልተጨነቀችም። እሺ አሁን አልተጨነቀችም፣ ግን ስላስ ጨነቀሽ ይቅርታ። ቀልዱ አይጠገበም አልኳችሁ። ቤተሰብ ቤት እኮ እንደዚህ ነው። እንደዚህ ለምን ለበስክ ልትሻላሽ? የለበስኩት የሆነ ፕሮግራም አለኝ እና ሶፊያም ተርታ ስልክ ስለማታነሳላቸው ነው ሳልነግራት። ፕሮግራሙ ቦታ አብረን እንድንሄድ ነው። ነጭ ለብሰሽ ነይ እያልኳትኝ ስለዚህ ስለዚህ እንገባለን። ስለዚህ ፕራንክ ነው ማለት ነው። ቤተሰቦቼ እንደዛ አዘጋጅቼ እንደዛ ተዘጋጅቼ እንደዚህ ሽብርቅ ብዬ የመጣሁት ለጓደኛዬ ፕሮግራም ሊሄድ ነው፣ ልንሄድ ነው። እሷም አሁን ልንሄድ ነው። ስለዚህ ይሄ ፕራንክ ነው። በዚሁ አጋጣሚ በዚሁ በመጣምበት በእግረ መንገዴ ለምን ፕራንክ ቪዲዮ አልሰራም ብዬ አሰብኩት። እያሰብኩት አይዲያ ተሳክቶልኛል። ያልተሳካልኝ በቃ ያልተሳካልኝ ምንድን ነው አላገባም ብለኛል ሶፊያ። ስለዚህ አታገባኝ ማለት ነው እኔ ማንም አላገባም ማለት ነው። ቻው